አረበኛ ትርጉም በአማረኛ አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ሰላም እንዴት ናችሁ? የነጁ ዩትዩብ ቤተሰቦች ዛሬ ክፍል መቶ ደርሰናል። ያው ሞላን ክፍል መቶ እስከ ዛሬ እስኪ ምን ተማራችሁ? ምን ተማማርን? በነገራችን ላይ እኔ ብቻ ሳልሆን ቪዲዮ የምሰራው የማውቀውን የማስተምረው ብዙ የማላውቃቸውን አረበኛዎችም ተምሬ ያለሁ እና እኔ የማስተምረው የሳዑዲ አረበኛ ነው። በየአካባቢው ደግሞ ብዙ አይነት አረበኛ አለ። እና ብዙ በኮሜንት እኔን ተምር ያለው ማለት ነው። አሁንም ይቀጥላል መማማራችንን የማውቀው ለማስተማር የማላውቀውን ለመማር ሁሌም እንደምላችሁ ማለት ነው። የቲክቶክ ፔጅ ላይ ደግሞ ነጃት አህመድ ብላችሁ ሰርች ታደረጋችሁ ታገኛላችሁ ሾርት በቀላሉ ሾርት ቪዲዮ ነው በጽሑፍ ስለሆነ ማንበብ ትችላላችሁ ማለት ነው እና ክፍል መቶ ደረስን ምን አወቃችሁ ምን ተማራችሁ በኮሜንት ጻፉልኝ እሺ ክፍል መቶ ቪዲዮ መስራት ቀላል አይደለም እና እስከ ዛሬ ምን ተማራችሁ? እኔ ብዙ ተምሬያለሁ። በኮሜንት ለብዙ ነገር እና ለዛሬ የምንጀምረው ከዚህ ነው። ናም ናም ተኛ ናም ተኛ ናሚ ናሚ ተኝ ናሚ ተኝ ናሙ ናሙ ተኙ ላት ዛአል ላት ዛአል ላት ላት ዛአል አትቆጣ። ላት ዛአሊ ላት ዛአሊ አትቆጪ። ላት አትቆጪ። ላት ዛአሉ ላት ላት ዛአሉ አትቆጡ። ላት ዛአሉ አትቆጡ

የሆነ ነገር እየሰራን ከፍፉሽ፣ ወያ አይሆነ እንደዛ ማለት ነው። ሩድ ሩድ፣ አንሳ መልስ። አሁን ምሳሌ ሩድ፣ አንሳ መልስ፣ ስልክም ሊሆን ይችላል። መልስልኝ፣ ሩድ አለዬ፣ መልስልኝ ሌላ ማረበኛ አለው እዚህ ጋር ጀውብኒ፣ ጀውብኒ መልስልኝ፣ ንገረኝ። ለዛሬ ግን ሩድ አንሳ፣ ሩድ አንሳ፣ ሩዲ አንሺ፣ ሩዲ አንሺ፣ ሩዱ ሩዱ አንሱ። ገረብ ገረብ፣ ቀረብ በል፣ ገረብ

እስኩቲ እስኩቲ ዝምበይ እስኩቲ ዝምበይ እስኩቱ እስኩቱ ዝምበሉ እድሓክ እድሓክ ሳቅ እድሓክ ሳቅ እድሓኪ ሳቂ እድሓኪ ሳቂ እድሓኩ እድሓኩ ሳቁ ፉክ ፉክ ክፈት። ይሄም ፉክ ሌላ አረበኛ አለው። አፍታህ አፍታሂ አፍታሁ አፍታህ ክፈት፣ አፍታሂ ክፈች፣ አፍታሁ ክፈቱ። ለዛሬ ግን ፉክ የሚለውን አረበኛ ነው የምንማረው። ፉኪ ክፈች፣ ፉኪ ክፈች፣ ፉኩ

እምሺ ሂጂ እምሺ ሂጂ እምሹ እምሹ ሂዱ የዛሬው ክፍል መቶ ይህንን ይመስል ነበር። በቀጣይ ክፍል መቶ አንድ እስከምንገናኝ ነጁ፣ ዩቲውብን ላይክ፣ ሸር ሰብስክራይብ ያድርጉ ሸርም ያድርጉ። አብራችሁ ስለቆያችሁ አመሰግናለሁ። በያላችሁበት የዓለም ዳርቻ አላህ ይጠብቃችሁ። መልካሙን ሁሉ መኝላችኋለሁ። መልካም ቀን። ወሰላሙ አሌይኩም።